ሰላም፣ ጤና ይስጥልን ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ውጭ ጉዳይ ሚኒስትር የእስራኤል ፓርላማ ውሳኔን ተከትሎ ማስጠንቀቂያ ሰጡ። የአሜሪካ ውጭ ጉዳይ ሚኒስትር የእስራኤል ፓርላማ በወረራ የያዘችውን ዌስት ባንክ ለመጠቅለል ያሳለፈውን ውሳኔ ተከትሎ ዋሽንግተን የጋዛ ግጭት ለማስቆም ያቀረበችውን ዕቅድ አደጋ ላይ ይጥላል በማለት አስጠነቀቁ። ማርኮ ሩቢዮ ተኩስ አቁሙን በሚመለከት ለመነጋገር ወደ እስራኤል ጉዞ ከመጀመራቸው በፊት አሁን የምንደግፈው ነገር አይደለም ሲሉም የፓርላማውን ውሳኔ እንደማይደግፉ ተናግረዋል። የእስራኤል የቀኝ አክራሪ ፖለቲከኞች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማሸማቀቅ በሚመስል መልኩ ዌስት ባንክ የመጠቅለል ስልጣን ለሚሰጠው ረቂቅ የመጀመሪያ ይሁንታ በመስጠት ተምሳሌታዊ እርምጃ ወስደዋል። ፍልስጤማውያን እስራኤል እንደ አውሮፓውያን አቆጣጠር ከ1967 ጀምሮ በወረራ የያዘችውን ዌስት ባንክ የነፃ ሀገራቸው አካል መሆኗን ያምናሉ። ባለፈው ዓመት የዓለም አቀፍ ፍርድ ቤት፣ የተባበሩት መንግሥታት ከፍተኛ ፍርድ ቤት የእስራኤል ወረራ ሕገወጥ ነው ሲልም ውሳኔ አሳልፏል። ኔታንያሁ ከዚህ ቀደም የዌስት ባንክ መሬት ተጠቅልሎ በእስራኤል ስር ለማድረግ እንደሚፈልጉ ሲናገሩ የነበረ ቢሆንም አሁን ግን ዋነኛ ሀገራቸው አሜሪካና ከአስርተ ዓመታት ጠላትነት በኋላ ከሀገራቸው ግንኙነት ከፈጠሩት የአረብ ሀገራት የመገለል ስጋት ስላለባቸው እርምጃ ከመውሰድ ተቆጥበዋል። በኔታንያሁ አስተዳደር ውስጥ የሚገኙ አክራሪ ብሔርተኞች እስራኤል ዌስት ባንክ በቀጥታ ጠቅልላ በግዛት ውስጥ እንድታስገባ ደጋግሞ ጠይቀዋል። ይህንን የሚደግፈው ሕግ ከመንግስቱ ውጭ ባሉ የፓርላማ አባላት ለምክር ቤቱ ቀርቧል። ሕጉ በከፍተኛ የድጋፍ ድምፅ የጸደቁ ሲሆን 120 መቀመጫዎች ባሉት ፓርላማ ሲቀርብ አብላጫውን ድጋፍ ማግኘቱ ግልጽ አይደለም። ይሁን እንጂ ይሁን እንጂ ጠቅላይ ሚኒስትሩ ሊያዘገዩት ወይም ውድቅ ሊያደርጉት የሚችሉባቸው መንገዶችም አሉ። የፍልስጤም ውጭ ጉዳይ ሚኒስትር እስራኤል በፍልስጤም ምድር ላይ ምንም አይነት ሉዓላዊ ስልጣን አይኖራትም በማለት የምክር ቤቱ እርምጃ አውግዘዋል። እስራኤል በዌስት ባንክና በምስራቅ ኢየሩሳሌም በወረራ በያዘቻቸው ስፍራዎችም ከሰባት መቶ ሺህ አይሁዶች የሚኖሩበት አንድ መቶ ስልሳ የሚጠጉ ሰፈሮችን ገንብታለች። ሶስት ነጥብ ሶስት ሚሊዮን የሚገመቱ ፍልስጤማውያን አብረዋቸው ይኖራሉ። ስፍራዎቹ ባለፈው ዓመት በዓለም አቀፍ ፍርድ ቤት እንዲሁም በዓለም አቀፍ ሕግ ህገ ወጥ መሆናቸው ተገልጿል። ሩቢዮ ወደ እስራኤል ለመጓዝ አይሮፕላን እየተሳፈሩ እንደተናገሩት አሜሪካ እስራኤል ዌስት ባንክ ወደ ግዛቷ ለመቀላቀል የምታደርገው ጥረት እንደማትደግፍ በመግለጥ ለጋዛ ሰላም ስምምነት አፍራሽና እስኪ እንደሚሆንም ተናግረዋል። የትራምፕ አስተዳደር ባለ ሀያ ነጥብ የጋዛ የሰላም እቅድ ሁለተኛው ወሳኝ ምዕራፍ ላይ ንግግሮች ለማስጀመር ግፊት እያደረጉ ሲሆን ምክትል ፕሬዚዳንት ጄጅ ባንስ እና ሁለት ልዩ ልኡካን ጉብኝታቸውን እንዳጠናቀቁ የውጭ ጉዳይ ሚኒስትሩ ወደ እስራኤል አቅንተዋል። የተኩስ አቁም የእስራኤል ጦር በከፊል መውጣትና የእርዳታ ፍሰት የሚያካትተው የመጀመሪያው ምዕራፍ የሰላም ዕቅድ ከአስር ቀን በፊት ተግባራዊ መሆን ጀምሯል። እስራኤልና ሐማስ እሁድ ዕለት በመካከለኛው በተፈጠረ በመካከላቸው በተፈጠረ የተኩስ ልውውጥ አንዱ ሌላኛውን ስምምነቱን ጥሷል በሚል እርስ በርሳቸው ሲወነጃጀሉ ቆይተዋል። ሩቢዮ የተኩስ አቁም ስምምነቱን ለማስቀጠል ከምክትል ፕሬዚዳንት ባናስ ጋር ተመሳሳይ የሆነ ተስፋን አሳይተዋል። በየዕለቱ ተግዳሮቶች ይኖራሉ፣ ነገር ግን እንደማስበው ከታቀደው በላይ እያደረግን ነው። እናም የሳምንቱ መጨረሻ የነበረውን ማለፋችን ለዚህ ጥሩ ማሳያ ነው። ሁለተኛው የሰላም ዕቅድ በጋዛ ጊዜያዊ መንግስታት ማቋቋም፣ ዓለም አቀፍ የማረጋጊያ ኃይል ማሰማራት የእስራኤል ወታደሮች ማስወጣትና ሀማስን ትጥቅ ማስፈታት ያካትታል። የጋዛ ጦርነት በመስከረም 26 2016 ዓ ም ሀማስ በደቡብ እስራኤል ጥቃት ፈጽሞ 1200 ሰዎችን ከገደለና 251 ሰዎችን አግቶ ከወሰደ በኋላ የተቀሰቀሰ ነው። ከዚህ ወዲህ የእስራኤል ጦር በጋዛ በወሰደው መውሰድ በጀመረው እርምጃ ከ68 ሺህ የሚበልጡ ፍልስጤማውያን